ኢዱ ሙባረክ ኢዱ ሙባረክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለው። በያላችሁበት ሰላማችሁ በዚህ ትበልኝ። እንግዲህ እንደምታዩት ጀሙዬ እዚህ ጋር ነች፣ ልጄ ናፍቃኛለች። እቺ ክፍል እሷ ተወልዳ እንደመጣችው ወይም ተረግዛበት አመጣ አባት ግን ሆስፒታል ነው ሄዳ የወለደቻት ቢሆንም የእሷ ክፍል ነው የተወለደችበት እና እነዚህ ፎቶዎች ይህንን ፍሬም ሰው ነበር ስጦታች ስጠኝ እነ ባህር ነፈቲያ የሚባሉ ከልብ አመሰግናለሁ ዩቱበሮች ናቸው። የሆነ ጊዜ ዩቱባቸው ተበላሽቶባቸው አስታክዬየላቸው ተዘግቶ ከፍቼ የላቸው ትልቅ ሀፍል አድርገው አዳራሽ ይዘው ሰርፕራይዝ አድርጉኝ፣ ስጦታ የተለያየ አይነት ስጦታ ሰጡኝ። ትልቁ ማረሰው ማስታወሻ ይሄ ነው። በጣም ነው አመሰግናቸው እና አሁን ጀሙም አጠገብ የለችም፣ አቲካም የለችም፣ ሱመያም የለችም። ብቻ ያው ቢሆንም ሄዱን በፊት እዚህ ቤት ነበር የምናሳልፈው ሞቅ ያለው ትዳራችን አደጋ ላይ ነው። እንግዲህ ተበትነው አልበሉት፣ ምንም ማድረግ አይቻልም። ታውቁታላችሁ። ልጄ አጠገቤ ባትኖር ከእናቷ ጋር ብትሆንም፣ እኔ ኢድን እንደ ሰው እጅ ይዛ እዚህም እዛም አልዞርኩም። ሰገድኩ፣ ወደ ቤት ተመለስኩ። ኢድን ዛሬ በአሁኑ ተንቼን ያሳለፍኩት የእነሱ ፎቶ ብቻ ቤት ውስጥ እያየው ቤት በነበረው ፎቶ ሱመያም ጨክና ልጆቼን አላሳይም ብላ ይሄን ሁላ ጊዜ እየዞረች ነው። ቪዲዮ ስቀርጽላችሁ ዛሬ ያው እንግዲህ ቀኑ ኢድ ነው። ሰው በሙሉ እየዞረ ነው። ይህም ቪዲዮ ምናልባት ወይ ለማስታወሻ ሆናል። ምቀርጸው ላለቀውም እችላለሁ። ፖስት ላደረገው እችላለሁ። ይህን ክፍል ታዩታላችሁ። ከዚህ በፊት ኮመንት ስር አንዳንድ ቪዲዮ ሰምቼ አይቼ ነበረ አንብቤ ነበር። ምን የሚል ነው እሱም ቤታቸውን አለቀቁትም እንደ ምናምን የሚል ቤታቸውን አለቀቁ ምናምን የሚል ነው ይሄ የምታዩት ቁም ሳጥን የኛ አይደለም የኛን ታቁታላችሁ እዚህ ጋር የሆነ መስታወት ነው አልጋውም የኛ እንደዚህ አይደለም ይሄ ታች የነበረው የሙስጣፋ ነው ከታች ወደ ላይ ገብቶ ነው እና የሱ የኛ አይደለም ያው መኝታ ክፍሉ የኛ ነው ዲኮሩ እኛ ያሰራ ነው ዲኮር ነው ያለው የጀርባው የመኝታው ዲኮር ምናምን ነገር ቤቱ እንዳለው ነው ያለው የእኛ መኝታ ክፍል ያኔ ሱመያ ሽጣው ሄዳለች። አልጋውን ቁምሳጥኑ ምናምን ኮመን ስር አለ ቤቱ ምናምን ተመሳስሎባቸው ከሆነ የእኛ የበፊቱ መኝታ ቤት ይሄንን ይመስላል። እዚጋ ያለው ቪዲዮ ይት በጣም ይለያያል። ያው ትንሽ ከለሩ እንጨቱ ሊመሳሰል ይችላል። ይሄ ሌላ ነው። ዲኮሩ፣ ጀርባ ያለው ላይቶቹ፣ ምናምን ነገር እኔ ያሰራሁት የበፊቱ። ያኔ ሱመያ ስትወልድ ሰርፕራይዝ ያርኳ ነው አዲስ መኝታ ክፍል ቀየር የላት ምናምን ነገር ጀሙዬ ስትወልዳት አይኔ ማራ ላይ ያሳድግሽ ባለሽበት ሱመያ እያጨክና አይዛበት ዞርም። ይሄ ደግሞ ጀሙ ከመወለዳ በፊት የነበረ ነው። ይሄ ደግሞ ጀሙ ከመወለዳ በፊት ሱመያ ገና አርጉዝ እያለች ጀሙን የዘጠኝ ወር እያለች የተነሳ ነው፣ ፎቶ ነው። መኝታ ክፍላችን ውስጥ የነበረ ነው። ያው ይዘነዋል፣ የሄድንም ይዛው ልጅ ምን ይዟል ልኩም ቤትውስጥን ያለው እንዳለ እንግዲህ ኢዱ ማሳልፈው በትዝታ ነው። የበፊቶቹን ኢዶች እንዴት እንደምናሳልፍ እኛ ቤት ሰው ብዛቱ የሚሰበስበው አርደን፣ ሰው ሰብስበን፣ አብልተን አጠጥተን ከሰው ጋራ ፏ ብለን ነበር ኢዳችን የምናከብረው። በአሁኑ ይሄድን እንግዲህ እንደዚህ ያው ምንም ሳልበላ ለኢድ እዛም እዛም ብዙ ቦታ ተጠርቻለሁ፣ ግን የትም ሄድ አልፈለግኩም። ደበረኝ በጣም ቅር አለኝ ተሰማኝ። ኢድን በዚህ መልኩ እያሳለፍኩ ነው። እና ገና ደግሞ ሱመያ ባዶ ሆዷን እያለች ሳታርግ ሳትወልድ የነበረችው ጊዜ ማስታወሻ ፎቶዎቻችን ናቸው እነዚህ። እነዚህ ፍሬሞች ልዩ ልዩ ማስታወሻዎች ናቸው ስጦታዎች። ከልብ እናመሰግናለን። እና እነዚህ ናቸው ያሉት ማስታወሻዎች። እነዚህን ይዤ ነው በትዝታ ኢድን እያሳለፍኩ ያለሁት። አቲካ ብቻ ነች ቀረችው፣ አብረን ሳነሳ ፎቶ ገና እንደተወለደችው በሁለት ወሯ ምናምን ነበር። እኔም ኢትዮጵያ ሄጄ ችግሩ የተፈጠረው እንግዲህ አሁን እንደምታዩት፣ ያው ከጀሙዬ ጋራ ላይ ላይ ሆና ኢድን አብረን እያከበርን ነው። በቤት ውስጥ ኢድን እንደዚህ ብቻችን እያከበርን ነው። እነሱስ እንዴት ያከብሩ ይሆን? የበፊቶች ኢዶች ኢድ ሲደርስ አብረን ዞረን በመኪና ምን ብለን ሞቅ ደመቅ ያለ አስቤዛዎች ገዛ አስተለኢድ የሚሰሩ ለነጀሙ ጫማ፣ ልብስ ተገዝቶ ለሱመያ ተገዝቶ ለራሴም ተሯርጬ ገዝቼ ምን ብዬ በቃ የኢዱ ድባብ ራሱ ኢዱ ሳይደርስ ደስ ይላል። በቃ ኢድ ሲደርስ በአሁኑ ግን ከማንጋ? እዚህ ብቻዬን ብዙ ሰዎች ጠርተውኛል፣ ግን ያው የትም ሄድ አልፈለግኩም። እዚሁ ፍሬሙ ላይ ጀሙን እያየው እነሱ መያን እያየው የማይናገረውን ፎቶ እያወራው ከእነሱ ጋር ኢዱን እያከበርኩ ነው። ዛሬ ይህን ነው ይህም ቪዲዮ የምለቀው። ምናልባት አንድ ቀን አልፎ እንሻላ ወይ ተገናኝተን አብረን እናከብራለን ብዬ አስባለሁ። እንሻላ ተስፋ አልቆርጥም፣ መፈለጌን አላቆምም። በእነሱ ተስፋ አልቆርጥም። እንሻላ አንድ ቀን አገኛችኋለሁ፣ ጀሚላንም አቲካንም ሱመያንም ባላችሁበት ክፉ አይንካችሁ። አላ ያሳድጋችሁ፣ አላ በሰላም ያኑራችሁ። ሁሌ ኢድን ስናከብር ኢንሻላ አላ አድሜ ጤና ሰጥቶን ለቀጣይ ኢድ አብረን የምናከብር ያርገን ምናምን ዘብሎ ዱዓ ይደረግ ነበር። በአሁኑ እድለኛ አደለው። እኔ አርጌያለሁ ባለፈው አመት ዱዓም አርጌያለሁ፣ ሳይለየን በህይወት እያለን በሰላም ቀጣዩንም ኢድ አላህ አብረን ምን ያከብረን አላህ አብረን ምናከብር ያርገን ብለን ነበር። ኢዳችን እንትን ያልነው ያው ግን ሁሉም አላህ እንዳለው የሚሆነው እንደተጻፈውንም እና የኢዱ ምሽት ድባቡ ደስ ሲል ነበረ። በቃ ትዝታ። እነሱም ኩሽና ውስጥ ሲተረማመሱ ቆይተው እነጀሙን በአዲስ ልብሳቸው ጠዋት በሚለብሱት እየተዘጋጁ ጀሙ እንኳን የለበሰችውን አዲሱ ልብስ አታውልቆልኝ ማለት ጀምራ ያኔ ልጅ ያለን እኛ እንደምናደርገው። አሁን ቤት ውስጥ ማን እዚህን ነው ያለሁት፣ የድሮ ቤታችን። ድንገት ሙስጠፋ ጋ ሆቴል ማደለም ያለሁት። አንዳንድ ጊዜ እዚህ የሆነ የሌላ ሀሳብ ውስጥ ስገባ ትቼ ይወጣለሁ፣ ሌላ ቦታ ይጀራለሁ። አብዲ ሁለት ቤት አለው፣ አስፈልግ አንዳንዴ አብዲ አንዱ ጋር ሌላ የጓደኛ ቤትም አለ እዛም አድራለሁ። ዩቱብ ላይ ማታውቁት ጓደኞች አሉኝ ማታቋቸው፣ እነሱ ሲናፍቁኝ ደግሞ እዚህ ይመጣለሁ። ሙስጠፋንም ከልብ አመሰግናለሁ። ፎቶዎቹ ሰብስበው ቁጭ አድርጓቸዋል እና ይሄንን ይመስላል። ይህም ቪዲዮ ግን ምለቀው አይመስለኝም ልለቀውም አይደለም ግን የቀረስኩት፣ ወይ አንድ ቀን ስንታረቅ እለቀዋለሁ እንደዚህ ነበር ያሳለፍኩት ብዬ ነ የቀረስኩት። ቪዲዮን ልለቀው አላሰብኩም ግን ያው እንዴት እያሳለፍኩ እንደሆነ እንድታየው ነው። ግን አልለቀው ማን ደስ ይበለው ብዬ ጠላቶቼና የእኛ መለያየት የሚያስደስተው ሰው ደስ ስለሚለው እነሱን ደስ እንዳይላቸው ደስተኛ ሆኜ መኖር ደስተኛ መስዬ ደስተኛ ሆኜ ኢዱ እንዳሳለፍኩ አድርጌ ማስመሰልና ማለፍ ስላለብኝ ይህም ቪዲዮ ለማስታወሻ ለወደፊቱ ስንታረቅ እለቀዋለሁ። አስቀምጠዋለሁ። አስችሎኝ ቁጭ ካረኩት ዲሌክ ካላረኩት ልለቀው አለም፣ ግን የቀረስኩት ያው ይሄም በዚህ መልኩ አሳለፍኩ የሚለውን ሱመያም ቤተሰቦቼም ሁሉም እንዲያውት ለማስታወሻ ይህ ቪዲዮ ይቀመጣል እና፣ ውድ ቤት ሰዎች ሱመያ፣ ምናልባት ይሄን ቪዲዮ ብለቀውም ሱመያም አዝናልኝ፣ ልጆቼን ታሳየኝ ይሁን አዝናልኝ፣ ሁሉ ነገር ትቻለው በቃ፣ ናና ንተረክትልኝ ይሁን ብለቀው ወይስ ባለቀው ይሻላል? ቪዲዮ ራሱ ስቀርጽ ለመቅረጽ በቤት እንደዚህ ቁጭ ብዬ ፎቶዋን እያየው ፎቶዋን እየሳምኩኝ የድሮ ትዝታዎች እየመጡብኝ ያ ሁላ ሰው በኢድ ቀን ቤታችን ውስጥ እርምስ ምስ ብሎ መተው አፍጥ አንድ ላይ ሰግደን መተን ፏ ብለን ፎቶ ተነስተን ከዛ በኋላ አብረን በልኮና ላይ ሄደን ወይ በግ ወይ ፍየል ገዝተን አሳርደን ምናምን ነገር በቃ ተጠባብሱ ወጡ ተሰራርቱ፣ ምን ብሎ በላል ተንጠጥተን፣ ተዝናንትን ከአንዱ አንዱ ቤት ተጠራርተን ስንሄድ ያሁላ ትዝታ ቤት ውስጥ ኩሽና ውስጥ ጊዜ መያ ሁሌ የሚሰሩት የተለያየ አይነት ወጥ ሲሯረጡ፣ ስንጫጫው ቶሎ መጣ እንደዚ በኋላ እያንቀላፋችን ቢሆን ከሚያገዟት ሰዎች ጋር ትሆንና ወጦቹንም ሰርታ ትጨርስ እና ልክ ጠዋት እኔ ስመጣ ትበላላችሁ እናቅርብላችሁ። ሰግደን ስንመለስ ምናምን ነገር ምሳ አካባቢ ላይ ከዛ ቀኑ ሙሉ እንቅልፍ እንቅልፎ ይመጣል። ለሊዙን ሳተኛ ታድራለች፣ እየሰራች እያደረች በጊዜ ጨራርሳ ሁሉም ነገር አይ ቢሆን ወጦቹ ምናምን አቁሎ አልታጨርሳ ታድርና ልክ በጎ የፍየሉ መጥቶ ታርዶ ስጋው ሲቀርብላት የቀረውን አብስላ ስላስጨርስና የአውላ ትዝታ። አሁን ኩሽናውን ሳየው ባዶ ነው፣ ሰው የለም። ቤቱን ሳየው ባዶ ነው። ሰው ኢድልያ ክብር እዚህም እዛም ሄዷል የተጠሩበት። እኔም ብዙ ቦታ ተጠርቻለሁ፣ ግን የትም መሄድ አልፈለግኩም። ዛሬ ተንቼ ነው የምውለው፣ ተንቼ ነው የማሳልፈው። ኢድ ነው ያለ ሚስቶቼኢድ ነው ያለ ሚስቴ፣ ኢድ ነው ያለ ልጆቼ። በዚህ መልኩ እያሳለፍኩ ነው እና ምናልባት ካስቻለኝ ዛሬ ኢድ ነው እንግዲህ፣ የዕለት ሁለት ነው ይህንን ቪዲዮ ስቀርጽ፣ ምናልባት ካስቻለኝ ቪዲዮ ልለቀው እችላለሁ። ምናልባት እሱም እየካዘነችልኝ ኢንሻላህ፣ በዚህ እንኳን እስከ በሚቀጥለው ኢድ እንኳን አብረን ብንሆን ቶሎ ይህ ቪዲዮ አይታ ናና እንታረቅ እና ልጆችን ላሳይ እንሻላ እንደ ሀሳቢ እንደ ምኞት ያለ አድርገው እና ወደ ቤት ሰዎች። አሁን ብዙ ከማሰብ ብዙ ከመጨናነቅ ብዙ ልጆችን ከመናፈቅ የተነሳ አስተሳሰቢውን ላይ የተቀየረ ነው። በቃ ሁሉም ነገሮች ሳያቸው ያናዱኛል። የመጣውበትም ጉዳይ ስለ ወንድ ልጅ ጉዳይ ላጣራ ነበር የመጣውት። እሱም አልተሳካም። ብዙ ነገርም ተባለ ብዙ ነገርም ታሰበ። አውቆ ድራማ እየሰራ ነው፣ አውቆ እንዲያደርገ ነው። ብዙ ነገር ተባለ። ምንም ይባል ግን እኔ ሊሳካልኝ አልቻለም። ማንም አላመነኝም። ያመነኝ ያመነኝ ያላመነኝ፣ እንግዲህ ምንም ማድረግ አልችልም። ተይ እባክሽ ልለምነሽ ይኸው ልጄ ናፍቀኝ፣ እንደዚህ ጣውላውን እየሳምኩ ነው። ስንት ጊዜ ቀን ከሌሊት እና እባክሽ ሱመያ፣ ልጆቼ ናፍቆኛል። ና እና ላገናኝ፣ ልጆችን በይኝና ወደ ሀገር ልምጣ። አለበለዚያ እኔ ወደ ኢትዮጵያ መምጣት አስጠልቶኛል። በቃ ከዚህ መውጣት ሀሳብ የለኝም በቃ ቁጭ ልል ነው። እንደ አዲስ ተከራይቼ ልኖር ነው። እባክሽ ልለምነሽ። ብዙዎቻችሁም ተናዳችሁብኛል በሰላም ጉዳይ ሰላም የት እንዳለችም አላቀም። እኔ ምናልባት ፓስፖርቱን ያስኩባት ለፓስፖርቷ ስትል አማራጭ ስትታጣ ልጅቷ ያለችበትን ትነግረኛለችና መመርመር ያለበትን ኬዝ ወይም ጉዳይ ጨርሰን እንሄዳለን ብዬ ነበር ያሰብኩት። እሷም እስካሁን ጨክና ስልኳን ከነጨራሽ ዘጋግታለች፣ አትደውልም፣ አትመለስም፣ የት እንዳለች አላቀም እና ለማንኛውም ልጅ ሰዎቼ፣ ኢድ እንግዲህ እኔ ጋ ዘንድሮ በአሁኑ ይህንን ይመስላል።